አሰላሙ ዓለይኩም ወረህመቱላ ወበረካቱ ውድ ሙስሊም ወንድሞች እንዴት ናችሁ? ቀኒ ጋር ሰላም ነኝ። አልሐምዱላህ ወንድማችሁ ዶክተር ሁሴን ነኝ ከሁሴን አፕትዩብ። እንሻአላህ ዛሬ ለሁላችሁም ጠቃሚ የሆነ አፕሊኬሽን ልጠቁማችሁ መጥቻለሁ። ይህም አፕሊኬሽን ቁርኣንን በደንብ አስተካክለል መቅራት እንድንችል የሚያግዝ ፕሌስቶር ላይ የተጫነ የቃኢደቱን ኑራንያ መማሪያ የሆነ አፕሊኬሽን ነው። ሙሉ አፕሊኬሽኑ በማብራሪያ የሌለው በአረብኛ ብቻም አለ። ሌለው ደግሞ በተለያዩ ውስታዞች በአማርኛ እያንዳንዱን ደርስ ከመጀመሪያው ደርስ ጀምሮ እስከ 17ተኛው ደርስ እስከ መጨረሻው ደርስ ድረስ በደንብ እንዴት መቀራት እንዳለበት እያንዳንዱ ፊደል እንዴት መውጣት እንዳለበት የሚያስተምር የሆኑ አፕሊኬሽኖች ናቸው። እንዴት እንደምታወርዷቸው አብረን እንመለከታለን። እንደምታዩ ፕሌይ ስቶር ላይ ገብቻሉ። እዚህ ሰርች ማድረጊያ ቦታው ላይ ይገባና በእንግሊዝኛ ልክ እኔ እንደምጽፈው ትጽፋላችሁ። ቃኢዳ ከዛ ኤን ኦ ኦ ኑራንያ የሚለው ማለት ነው። ከዛ ዊዝ ሳውንድ፣ ቃኢዳ ኑራንያ ዊዝ ሳውንድ ብላችሁ ትጽፋላችሁ። ልክ እኔ እዚህ ጋ በቀይ እንደከበብኩት አድርጋችሁ ማለት ነው። ቃኢዳ ኑራንያ ዊዝ ሳውንድ ብላችሁ ትጽፉና የሰርች ምልክቷን ትጫናላችሁ ማለት ነው። ይህን በምታደርጉበት ሰዓት እኔ ያዘጋጀሁት አፕሊኬሽን ይመጣላችኋል። እዚህ ጋ ይሄኛው ማለት ነው ቃኢዳ ኑራንያ ዊዝ ሳውንድ ይላል። በሰማያዊ ባክግራውንድ ፊትለፊቱ ላይ የቃኢዳ ኑራንያ ምስል ያለው ማለት ነው። ከታች የእኔ ስም አለላችሁ ሁሴን ዑመር ይላል እዚ ጋ፣ እሱን ማየታችሁ መለየት ትችላላችሁ። አፑ ይሄ ነው ማለት ነው። ቃኢዳ ኑራንያ ዊዝ ሳውንድ የሚል ይሄኛው አፕሊኬሽን ማለት ነው። እንደምታዩት ወደ 789 ሰው አካባቢ ወደ አራት ነጥብ አካባቢ ሶስት ነጥብ ዘጠኝ አካባቢ ሬት አድርጎታል ከአምስቱ ማለት ነው። ወደ መቶ ሺህ ሰው አካባቢ ዳውንሎድ አድርጎታል አፕሊኬሽኑን። ለማውረድ ቀጥታ ይችን ኢንስቶል የምትለዋን ተጭናችሁ አፑን ማውረድ ትችላላችሁ ማለት ነው። እዚጋ ስክሪንሾቶች አሉ። ስክሪንሾቶችን እንመለከታቸው። አፑን ለጊዜውን ያሁን አላወርደውም። ያው ስክሪንሾቱ ቀጥታ ልክ ስትገቡ የሚመጣላችሁ ማለት ልክ እንደከፈታችሁት እንደዚህ ቃይዳ ኑራንያ የሚል ይመጣል። ከዛ የደርሶቹ ዝርዝር አለ። ሌሰን ዋን ሌሰን ቱ ሌሰን ስሪ እያለ ልክ እንደዚህ ሌሰን ዋን ሌሰን ቱ ሌሰን ስሪ ሌሰን ፎር እያለ እስከ አስራ ሰባተኛው ክፍል ድረስ አለ ማለት ነው። ከዛ እያንዳንዱን ደርስ ስትጫኑት እንደምታዩት የመጀመሪያው ክፍል ለምሳሌ የመጀመሪያው ሌሰን ዋን የሚለውን ስትጫኑ ልክ እንደዚህ እዚጋ ቃይዳ ኑሯንየውን በአረበኛ ያመጣላችኋል። ልክ እዚጋ እንደሚታየው ቃይዳ ኑሯንየው ይመጣል። ከዛ በኋላ ጽሑፉ ማለት ነው። ከዛ እዚጋ ድምፁ ይጀምራል ማለት ነው። ሼይኹ ቃኢዳ ኑራንያን ያዘጋጁት ሼይክ ራሳቸው በራሳቸው ድምፅን የተዘጋጀው ይህንን ክፍል እየቀሩ ቢስሚላህ አራህማን ራሂም ከሚለው ጀምረው አደርሶ ለአወል ከሚለው ይቀጥላል። ከዛ እያለ ከመጀመሪያው ጀምሮ እስከ ያ ድረስ እንዴት መውጣት እንዳለበት፣ ከዛም ደግሞ አደርሶ ሳኒ ሁለተኛው ክፍል ደግሞ ከዚህ ጀምሮ እንዴት መቅራት እንዳለባቸው እስከ መጨረሻው ድረስ የሚያስተምር የሆነ አፕሊኬሽን ነው ማለት ነው። ይህን እንዴት ነው የምታወርዱት? አሁን እንዳየ ነው ፕሌስቶር ላይ ተገቡና ቃኢዳ ኑራንያ ዊዝ ሳውንድ ብላችሁ ጽፋችሁ ሰርች ስታደርጉ እንደዚህ ይመጣላችኋል። እዚህ ጋር ኢንስቶል የምትለዋን በመጫን ታወርዳላችሁ። ወይም ደግሞ ከቪዲዮ ላይ የመጀመሪያው ኮመንት ላይ ሊንኩን አስቀምጣለሁ እሱን ተጭናችሁ ማውረድ ትችላላችሁ ማለት ነው። እሺ ሌላኛው ደግሞ ቃኢዳ ኑራንያ በተለያዩ ኡስታዞች የተቀራለ ብያችሁ ነበር። በአማርኛ ቃኢደቱ ኑራንያ ቃኢደቱን ኑራንያ ብለን ስንጽፍ ለምሳሌ ይሄኛው አፕሊኬሽን አለ። አልቃኢደቱን ኑራንያ ይላል። ይሄ እንደምታዩት ይሄንንም እነኛ አዘጋጅሁት ከ100 ሺህ ሰው በላይ ዳውንሎድ አለው። አሁንም ይሄም እዚህ ጋር ትገቡና ቃኢዳ ኑራንያ የሚል አለ በአማርኛ ይሄው፣ አደርሱ ለአወል ቃኢደቱ ኑራንያ ይላል። አዘገጃጀቱ የጽሁፉ ተመሳሳይ ነው። ድምጹ ግን እዚህ ጋር መግቢያ ምክር መደመጥ ያለበት ይላል። ከዛ ሁለተኛው ላይ አደርሱ ለአወል አደርሱ ሳኒ ሙሉ ደርሱን ሁሉንም ደርሶች ይዘዋል ማለት ነው። አልቃኢደቱን ኑራንያ ይላል በዚህ መልኩ። ይህንንም ዳውንሎድ አድርጋችሁ ከአማርኛ ማብራሪያው ጋር መጠቀም ትችላላችሁ ማለት ነው። አፕሊኬሽኑ በጣም ምርጥ አፕሊኬሽን እንደሆነ የሌሎቹንም የጻፉትን አስተያየት በማየት መረዳት ይቻላል። እንደምታዩት እዚጋ ኮከብ መስጠት ስትፈልጉ፣ ደረጃ ለመስጠት ስትፈልጉ ይህችን ይህችን በመጫን አምስት ኮከቦችን መስጠት ትችላላችሁ። አፕሊኬሽኑን ተደራሽ እንዲሆን ያደርግልናል ይላል። ለምሳሌ እዚህ ጋ ጀዛከላህ ምርጥ አፕ ነው ብዬ ፖስት አድርጋለሁ፣ ይሄ ኮመንት ይደርሰኛል ማለት ነው። ጀዛከላሁ ኸይር ይሄ ምርጥ አፕ ነው የሚል መልእክት ላካችሁልኝ ማለት ነው። ይህ ለእኔ እንደ ማበረታጫ ይሆናል። አፕሊኬሽኑን ደግሞ ሌላ ሰው በቀላሉ አውርዶ እንዲጠቀመው ይሆናል ማለት ነው። ሌላኛው ደግሞ ቃኢዳ ኑራንያ በወንድም ሰይድ ሁሴን ይላለ ይሄኛው ማለት ነው። ቃኢዳ ኑራንያ በወንድም ሰይድ ሁሴን ይላል። በጣም ምርጥ በሆነ መልኩ እያንዳንዱን ሀርፍ እንዴት ማውጣት እንዳለብን የሚያስተምር የሆነ በአማርኛ የተዘጋጀ ቃኢደቱን ኑራንያን የሚያስተምር የሆነ አፕሊኬሽን ነው። ከዚህ በኋላ የሚያስቀረኝ ያጠው ቁርኣን መቅራት አቃተኝ መባል ሊቀር ነው ማለት ነው። ቃኢደቱን ኑራንያን እያንዳንዱን ክፍል ቃል በቃል ያስተምራችኋል ማለት ነው። ስለዚህ ቃኢደቱን ኑራንያ በአማርኛ ልክ እንደዚህ አልቃኢደቱ ኑራንያ ብለን ጽፈን ወይም ደግሞ ቃኢዳ ኑራንያ በወንድም ሰይድ ሁሴን ብለን ዳውንሎድ ማድረግ እንችላለን። ለዛሬ ያስኩላችሁ ቪዲዮዎች እነዚህ ናቸው። ቪዲዮዎቹ እንደምትወዱት አልጠራጠርም። ላይክ አድርጉት፣ ሸር አድርጉት። እንደዚሁም ደግሞ አፕሊኬሽኖቹንም ደግሞ አውርዳችሁ ተጠቀሙ። ሌሎችም እንዲጠቀሙት ሊንኮቹን ሸር በማድረግ በተለያዩ ግሩፖች በማሰራጨት አግዙን ነው የሚለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚህ አይነት አፕሊኬሽኖችን ማሰራት ፍላጎት ያላችሁ ሰዎች ደግሞ ስክሪን ላይ በሚቀመጠው ቁጥር በ0935831115 እየደወላችሁ ማዘዝ ትችላላችሁ። መልካም ጊዜ፣ መልካም የቂርአት ወቅት ይሁንላችሁ። አላህ ያገራላችሁ። ነው የሚለው አሰላሙ አለይኩም